ዊኒስተር ቸርችል የተወለደው በ1874 ነው፣ እንደ ኤሮፒያን አቆጣጠር መሆኑ ነው። ትምህርቱን ተምሮ ከጨረሰ በኋላ ከ1940 እስከ 45 ድረስ የእንግሊዝ ጠቅላይ ሚኒስተር ሆኖ አገልግሏል። አምስት ዓመት ከቆየ በኋላ ድጋሚ ተመልሶ ከ1951 እስከ 55 ድረስ በድጋሚ የእንግሊዝ ጠቅላይ ሚኒስተር ሆኖ ያገለገለ ነው። ምን ያህሎቻችን ዊኒስተር ቸርችል ሰዓሊ እንደሆነ እናውቃለን? በጣም ስዕል ይወድ ነበረ መውደድ ብቻ ሳይሆን እያልኳቸው ያለውት ሰአሊም ጭምር ነው በአርባ አመቱ ነው ስዕል የጀመረው በአርባ አመቱ አንዳንዴ መክሊት ሲሆን የግድ በአስርና በአስራ ሁለት ዓመት ላት ጀምር ትችላለህ በአርባ አመቱ ነው የጀመረው በዘጠና አመቱ ነው የሞተው እንግዲህ እስከሚሞት ድረስ በአርባ ስምንት ዓመት ጊዜ ውስጥ ማለት ነው ዊንስተር ቸርችል ወደ አምስት መቶ የሚያክሉ ስዕሎችን ስሏል የእንግሊዝ ጠቅላይ ሚኒስትር ነው። ጠቅላይ ሚኒስትርነት ብቻ ሳይሆን የስዕልም ችሎታ ነበረው ማለት ነው። ይሄ አንደኛው ችሎታው ነው። ሁለተኛ ደግሞ ችሎታው የስነ ጽሁፍ ችሎታ ነበረው። በጣም አያሌ መጽሐፍትን ጽፏል ዊኒስተር ቸርችል። እጅግ ደግሞ የሚገርማችሁ ነገር በስነ ጽሁፍ ዘርፍ የኖቤል ሽልማት ተሸላሚ መሆኑ ነው። በስነ ጽሁፍ ዘርፍ የኖቤል ሽልማት ተሸላሚ ነው። በዚህም ከእንግሊዝ ጠቅላይ ሚኒስትር እስካሁን እስካሉት ማለት ነው በኖቤል ዘርፍ በስነ ጽሁፍ ዘርፍ የኖቤል ተሸላሚ ሆነ ብቸኛው ዊንስተን ቸርችል ነው ማለት ነው። አብዛኞቻችን አንድ ነገር በጣም ሲመስጠን እጅግ በጣም ስንወደው የምንናገረው ቃል አለ። በአማርኛ አይደለም ግን፣ ኦልሞስት አማርኛ ሆኗል ኦ ኤምጂ ኦ ማይ ጋድ አይደለም። ኦ አምላኬ ማለት ነው። በአማርኛ ኦ ኤምጂ ወይም ኦ ማይ ጋድ እንላለን። በሚገርማችሁ ሁኔታ ለመጀመሪያ ጊዜ ኦ ማይ ጋድ የሚለውን ቃል ያስተዋወቀው ዊንስተን ቸርችል መሆኑ ነው። ለመጀመሪያ ጊዜ የጠቀመው ኦ ማይ ጋድ ብሎ ዊንስተን ቸርችል ነው ማለት ነው። ይሄ ነው በጣም የገረመኝ። አንዳንድ ጊዜ መሪዎች በጣም የጎላ ስራ እየሰሩ በሚመጡበት ጊዜ እንግዲህ በዛውም ልክ ጠላት እያፈሩ ይሄዳሉ። ዊንስተን ቸርችል በለንደን እንግዲህ በጣም ታላላቅ ስራዎችን ሰርቷል። ከዛም ውጪ ደግሞ በሱ ጊዜ እንግሊዝ በዓለም ደረጃ ከፍተኛ ተጽዕኖ ከሚፈጥሩ ሀገራት መካከል እንድትሆን የረዳም መሪ ነበር። በዚህ ምክንያት ከ20 ጊዜ በላይ የግድያ ሙከራ ተደርጎበታል ዊንስተን ቸርችል በጣም ግን የሚገርመው ሀያውንም የግድያ ሙከራ ያከሸፈው የግል ጠባቂው ነው። ዋልተር ዘ ቶምሰን ይባላል። ዋልተር ዘ ቶምሰን ማለት ነው የዊንስተን ቸርችል ጠባቂ የነበረ ከ20 ጊዜ በላይ የግድያ ሙከራን እየተከላከለ ወይም ደግሞ ያከሸፈ ነው።